አንድ ጊዜ ያው መንፈሱ አልተጋለጠም የሚሉ አሉ። ማለት መንፈሱ መጋለጡ ብዙ ጊዜ ለብዙ ሰዎች ውሆ መለፍለፉን ነው የሚያስቡት። ግን መናፍስት ከመጫዋቸው በፊት የሚያሳዩት ምልክቶች ራሱ የመጋለጡ ምልክቶች ናቸው። ማርያም ያ እነዚያን ስራዎች የሚሰራቸውን ስራዎች ማቆማችን ላይ ነው ዋና ትኩረት መሆን ያለበት፣ ለፍልፎ በወጣቱ ላይ ሳይሆን በቤታችን ውስጥ እኔ ያው በተደጋጋሚ ብዙዎችን የምነግራቸው ነገር ነው ነው መናፍስት ጮሆ ስለወጡ ብቻ ሳይሆን በቤታችን ውስጥ የሚሰሩትን ስራ ካቆሙ በቃ ያ ነው። አልወጡም እንጂ ያው መንፈስ ወጥቶ የሚያልቅ ነገር አይደለም። በቃ አንዳንድ ሰዎች አሁን ብዙ ጊዜ ገርሜል ጊዮርጊስ ሄደው በቃ እርግፍ አድርገው በቃ ጨረሰው ንጹሕ ሆነው ከዛ በኋላ ምንም መንፈስ የማይገባባቸው ወይም መንፈስ የማያሰቡት የማያስቸግራቸው የሚመስላቸው አሉና፣ ራሱ ይሄ የመናፍስት ውጊያ ድሮ የሚያስቸግሩ የነበሩ ቀለል እያሉ አዳዲስ ውጊያዎች እየመጡ የድሮዎቹ ለእኛ እንደ ኢመንት እየሆኑ አቅማችን እየበረታ በጣም እግዚአብሔር በጣም እኛ ላይ በደንብ ሀይሉን እየበረታ እያየ ነው የምንሄድ ነው። በቅዱሳን የምናየው ነገር ማለት ነው። መጀመሪያ ያው መሰደዱ ምኑ ምኑ አለ። ከዛ በኋላ ግርፋቱ እስከ ህይወታቸው እስከ ማለፍ ድረስ የሚሄዱበት ነው። እና ያው እኛም በአቅማችን በዛ ህይወት ውስጥ ነው የምናልፈው እና ብዙ ጊዜ እኔ አሁን የአመለካከት ነው ትንሽ ሁሉም ጋር የተቀመጠ ይመስለኛል። ና ይሄንን አልፈ ነው እንደው እግዚአብሔርን በንጹ ልብ በደንብ ልባችን ተከፍቶ በደንብ እንድናቀው አምልኮት ውስጥ እንድንገባ ነው ዋናው። ይሄ የመናፍስት ውጊያም መሰረቱ መናፍስት ወደኋላኛን እግዚአብሔር እንዳናመልክ ነው ዋናው ፍክላቸው እና እንደው በዚህ ላይ እርሶ ትንሽ ቢጨምሩበት ብዬ ነው። እሺ። ዳግመ በነገራችን ላይ ሁላችሁም ልብ ብላችሁ ስሙኝ፣ በደንብ አዳምጡ። ለይቶለት የሚናገር መንፈስ እና ሳይለይለት እየተጨናነቀ አንዳንድ ምልክት እያሳየ የሚኖር መንፈስ፣ ሁለቱም አንድ አይነት ናቸው። ሁለቱም የተጋለጡ ናቸው። በነገራችን ላይ ዳግሜ ተጋለጠ ማለት እኮ ታወቀ ማለት ነው አይደል? ሌላ ኮምን ማለት ሌላ ኮምን ማለት ሲሻይ ይለቀቀ ማለት ነው። ለምሳሌ አይነጥናው፣ መተቱ፣ ድግምቱ፣ ዛሩ፣ ቡዳው ጣፍ ያወጣልና ይናገራል። ከዛ እኔ ነኝ እንዲያረኩት እኔ ነኝ እያሉ ይናገራሉ፣ ያወራሉ፣ ክፋታቸውን፣ ተንኮላቸውን ይዘረዝራሉ። ይሄ የተጋለጠ ነው። ከዛ ደግሞ እዚህ ጋር ለሰው ያልተጋለጠ የሚመስለው ግን የተጋለጠ መንፈስ አለ። ያ ማለት ምን ማለት ነው? ስትጸልዩም የሚያስፋሽጋችሁ፣ ስትጸልዩ ወዳችሁ የሚነካችሁ፣ ስትጸልዩ የሚያዞራችሁ፣ የሚያጦለውላችሁ፣ የሚያስለቅሳችሁ፣ ጸሎት ላይ የሚጠንቃችሁ፣ ከዛ ደግሞ በውስጥ ሆኖ እኔ ነኝ እያለ የሚያሾካሹካችሁ ካለ ኦልሬዲ እኮ በቃ ተጋለጠ፣ ለየለ መንፈስ እንዳለ አወቃችሁ። ከዛ ምንድነው? እናንተ ሲሸኝ ይለቃል፣ ስራውን ያቆማል ማለት ነው። በቃ ከሌለ ክፋትና ተንኮል የለ። እዚህ ጋር ደግሞ ሳይሸኝ በውስጥ ሆኖ ስትቀጠቅጡት፣ ስታስሩት ክፋቱን ተንኮሉን ይተዋል። ለምሳሌ የዝሙት አጋንንት በውስጥ ሆኖ ታራታ ዝሙት የሚያሳስባችሁ ያ ደርቲ ቪዲዮ የሚያሳያችሁ ከዛ ደግሞ የሚያስመኛችሁ ከሆነ ያንን መንፈስ ስትቀጠቅጡት ይሄንን ስራውን ከተወረደ በቃ እንደተሸኘ ቁጠሩት። ምክንያቱም በፊትም የሚያስቸግረው ክፋቱ ነው። ለምሳሌ አይነ ጥላ በውስጥ ሆኖ እንዳታገቡ፣ እንዳትሰሩ እድላችሁን አስሮ ቁጭ ያደርጋል። ስራ ከሰራችሁ፣ ትዳር ከያዛችሁ፣ የራቃችሁ ከቀረባችሁ፣ የተዘጋው ከተከፈተላችሁ ስራውን ስላቆመን ነው ያምንትብላችሁ። በፊት በህይወታችሁ የማይሆኑ ነገሮች አሁን መሆን ሲጀምሩ፣ በፊት የተበላሹት ሲስተካከሉ መንፈሱ ስራውን ሲያቆም ስለዚህ እናንተ የምትጠብቁት ምንድን ነው? አንድ ነገር ብቻ ነው። እሱ ምንድን ነው? በሁለት አሊያም በአንድ መንገድ ይሸኛል። ያ ማለት ምን ማለት ነው? ሲቀጠቀጥ አፉን ይፈታል። ከዛ በኋላ ይሸኛል። አፉን ካልፈታ ግን በሁለት መልኩ ይሸኛል። የመጀመሪያው ጸበል ስትጠመቁ ብንብሉ ይጠፋል። ሁለተኛው ስትጸልዩ፣ ስትቀጠቀጡ፣ ስትሰግዱ ስጋው ደግሞ ስትቀበሉ በጣም ስትፈራጡ መንፈሱ እየተዋቸ እየለቀቃችሁ ይላል። መንፈስ በቃ እንደ ጎም ነው እንደ ነው ከሰውነታችሁ እየበለለ እየበለ ለምሳሌ እንባው በቃ የአይምሮ መተት ወይም የውቀት መተት የትምህርት መተት ያለበት ኮመን የሆነ አንድ ምልክት አለ። ያ ምንድነው? መጨነት ክፍተኛውን የሆነ ራስ መተት፣ ከዛ ደግሞ እያነበቡ ያንን ነገር አለመረዳት ሲኖር የአይምሮ መተት ነው። እየጸለያችሁ እየሰገዳችሁ ስጋው ደግሞ እየተቀበላችሁ እየብረታችሁ ስትመጡ አምራችሁን የሚያስጨንቃችሁ ነገር ከተዋችሁ መንፈሱ ለቀቃችሁ ማለት ነው። ደግሞ መማር እየቻላችሁ ሳትማሩ ቀርታችሁ መማር ከቻላችሁ በፊት አንድ መስመር ማንበብ አቅቷችሁ ዛሬ ሶስት አራት ገጽ ማንበብ ከቻላችሁ መንፈሱ ሲተዋችሁ ነው። ስለዚህ ሽኝቱ በተለያየ መንገድ ስለሆነ እንደነከሌ የኔ ተጋልጦ ለምን አልተሸኘም እንዳትሉ። እግዚአብሔር እናንተን ለማዳን እልፍ መንገድ አለው። ብሏል እኮ ቅዱስ ዳዊት እግዚአብሔር በወጀቡ በየብሱ መንገድ አለው ብሏል። በወጀብ የተባለው ባህር ነው። የብሱ የተባለው መሬት ነው። እናንተን ለማዳን እናንተን ለማስመለጥ በመሬትም በሰማይም በባህርም እግዚአብሔር እልፍ መንገድ አለው። ስለዚህ እኔ ሰንዳሎ እሰግዳለሁ፣ ግን አልተጋለጠም። ስጋው ደግሞ እከበላለሁ፣ አፉን አልፈታም። ተውት። እናንተ እስኪ የራሳችሁን ስራ ስሩ። ከዛ በኋላ ትርፍ ነው። ለምሳሌ ስጋው ደግሞ የምትቀበሉት አጋንንትን ለማቃጠልና ለመላቀቅ አይደለም። ስጋው ደግሞ የምትቀበሉት ዘላለማዊ ህይወት ለማግኘት ነው። ጸጋ መለኮት ለማግኘት ነው። ረድኤተ እግዚአብሔር ለማግኘት ነው። ትዳራችሁ፣ ህይወታችሁ፣ ገንዘባችሁ በሙሉ መለኮታዊ ቡራኬ እንዲያገኝ ነው። ከዛ የተረፈው ነው፣ ለመንፈሱ ነው። ስጋው ደግሞ ተቀብላችሁ ዘላለማዊ ህይወት አግኝታችሁ ጠጋ መለኮት እናንተ ላይ ሲያርፍ ያረፈው ተቃጠል ባትሎት እራሱ ያቃጥላል። ምክንያቱም ውስጥ ያለው ባዕድ አካል ስለሆነ ከመንፈስ ቅዱስ ጋር ክላሽ ስለሚያደርግ ያቃጥሏል ያሆን አሁን ብዙ ጊዜ ወደ ስትቀበል በቃ እኔ አልቻልኩም የሚለው ሄዶ እሱን ለማቃጠል አለ ነፍስን ለማዳለው እና የሚተርፈው ነገር ነው። እሱን በደንብ አርጎ የምንሰግደው ለክርስቶስ ለመገዛት ነው። ከዛ